የዳሎቻ ወረዳ ስራ አድል ፈጠራና ኢንተርፕራይዝ ልማት ጽፈት ቤት ከአደይ ፕሮግራም ጋር በመቀናጀት በተደረገ ድጋፍ በ2017 ዓ ም በኢንቃታጋም ቀበሌ በሰብል ልማት በተደራጁ ኢንተርፕራይዞች የለማ የስንዴ ክላስተር የምርት አሰባሰብ ፕሮግራም ተካሂዷል። ከሀገር ተሰዶ በሰው ሀገር ከመስራት ይልቅ በሀገር ሰርቶ መለወጥ እንደሚቻል የስራ አድል የተፈጠረላቸው ወጣቶች ተናግረዋል። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት በአደይ ፕሮግራም የክህሎት ስልጠናና የግብአት ድጋፍ በማድረግ ከፍተኛ አስተዋጽኦ እንዳበረከተላቸው በማህበር ተደራጅተው የስራ እድል የተፈጠረላቸው ወጣቶች ገልጸዋል። የዳሎቻ ወረዳ ዋና አስተዳዳሪ የሆኑት አቶ ሪድዋን ሙሰሮ ያለንን አቅምና አማራጭ ተጠቅመን ወጣቱን አምራች ኃይል ተጠቃሚ ሊያደርጉ የሚችሉ ስራዎችን እየሰራን ቆይተናል ብለዋል። ዋና አስተዳዳሪው አክለውም ጥናትና ዳስሳ በማድረግ የገበያ ትስስር መፍጠር መቻሉንም አብራርተዋል። ከ30 ሄክታር በላይ ስንዴ 176 ወጣቶችን በማሳተፍ ማልማት መቻሉን የገለጹት ዋና አስተዳዳሪው ኤቲ አይ አደይ ፕሮጀክት የክህሎት ስልጠናና የግብዓት ድጋፍ በማድረግ ለውጤታማነቱ ትልቅ ድርሻ ይወስዳል ብለዋል። የማዕከላዊ ኢትዮጵያ ክልል የግብርና ትራንስፎርሜሽን ኢንስቲትዩት ኤቲ አይ አስተባባሪ የሆኑት አቶ አለሙ ተከተል አምራች በሆኑ ወጣቶች ላይ መስራት በሀገር ግንባታ ላይ መስራት ነው ብለዋል። ሰማኒያ ፐርሰንቱ ሴቶች ተደራጅተው አባል የሆኑበትን ማህበር ከአደራጅ መስሪያ ቤቱ በመቀናጀት በአደይ ፕሮግራም የክህሎት ስልጠናና የተለያዩ አስፈላጊ ግብዓቶችን በማቅረብ እጅግ ተስፋ ሰጪና አምራች ወጣቶችን ያመልክተናል ብለዋል። ስራ አጥ ወጣቶች ስራ ፍለጋ ወደ ስደት እና ነጻነት ማጣት እንዲሁም ሞትና እንግልት ውስጥ እንዳይገቡ የማድረጉ ኃላፊነት የመንግስት ብቻ ሳይሆን የሁሉም ድርጅቶችና ግለሰቦች መሆን እንዳለበት አብራርተዋል። ሁሉም ተረባርቦ ትውልዱን ማዳንና የምግብ ዋስትናን ማረጋገጥ እንደሚገባ መልእክት አስተላልፈዋል። የዳሎቻ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ የሆኑት አቶ ኑር አባሙድ በበኩላቸው ወጣቶች በግብርናው ዘርፍ ተጠቃሚ እንዲሆኑ በትኩረት እየተሰራ እንደሆነና በቀጣይ ማጠራ ናክረን እንቀጥላለን፣ ብለዋል። ስራ ወጥ ወጣቶችን ለይቶ በማህበር በማደራጀት ስራ ወዳድና አምራች ዜጋን ለማፍራት እየተሰራ ነው ያሉት ደግሞ የወረዳው ስራ አድል ፈጠራና ኢንተርፕራይዝ ልማት ጽሕፈት ቤት ኃላፊ የሆኑት አቶ አብዱል መጂድ አድማማ ናቸው። አቶ አብዱል መጂድ አክለውን መንግስት በተለያየ ዘርፍ ያደራጃቸውን ስራ አጥ ወጣቶችን አደ የተሰኘ የመንግስት የልማት ፕሮግራም ዘመኑን በሚመጥን መልኩ የግንዛቤና የክህሎት ስልጠና እንደሰጠም ገልጸዋል። በምርጥ ዘርና በግብአት ድጋፍ በዶሮ በንብ ማነብና በሌሎች በርካታ ዘርፎች ላይ የአስፈላጊውን ድጋፍ በማድረግ ለወጣቶች ተስፋ እየሆነ የመጣ ፕሮግራም መሆኑን ኃላፊው አንስተዋል። በመርሃ ግብሩ ላይ ከክልል የተውጣጡ የፕሮግራሙ ከፍተኛ የስራ ኃላፊዎች እንዲሁም የዞንና የወረዳ ባለድርሻ አካላት ተገኝተዋል።